ዛሬ የምናየው ከሰላሳ ዓመታት በፊት ዓለምን ያንቀጠቀጠ፣ ብዙዎችን ያከራከረ፣ መጽሔቶችን ያጥለቀለቀ፣ ፍርድ ቤቶችን ያጨናነቀ አንድ አስገራሚና ሚስጥራዊ ታሪክን ነው። በ1994 ዓ ም አንድ ትልቅ ክስተት ተፈጠረ። ገና የ26 ዓመት ወጣት የነበረችው ዝነኛ ሞዴል አና ኒኮል ስሚዝ አይኗ እያየ ልቧ እየፈቀደ የ89 ዓመት አዛውንትን ግን ደግሞ ቢሊዮነር የነበሩትን ጄ ሃዋርድ ማርሻልን አገባች። 63 ዓመት ሙሉ ይበላለጡ ስለነበር ዓለም በድንጋጤ ተናወጠች። ጋዜጦች ጮሁ፣ የቲቪ ጣቢያዎች ተንጫጩ። ጥያቄው አንድ ነበር። ይህ እንዴት ሊሆን ቻለ? ፍቅር ነው ወይስ ገንዘቡን ፍለጋ ነው አሉ። ግን እውነቱ ምን ነበር? ዛሬ ከመጋረጃ በስተጀርባ ያለውን ብዙ ያልተወራለትን ምናልባትም እውነተኛውን ታሪክ አብረን እንፈትሻለን። መጨረሻ ላይ ሊያስደነግጣችሁ ይችላልና አብራችሁን ቆዩ። ወደ ታሪኩ መነሻ ስንመለስ አና ኒኮል ስሚዝ በትክክለኛ ስሟ ቪኪ፣ ከቴክሳስ የመጣች በልጅነቷ የቤተሰብ ፍቅር የራቃት የኑሮ ውጣ ውረድና ያሳለፈች ወጣት ነበረች። ህልሟም ይህ ነበር፣ ከድህነት መውጣትና ዝነኛ መሆን። ይህን ህልሟን ለማሳካት ብዙ ለፍታለች። በትንሽ ከተማ ጋብቻ ብቻ መስርታ ልጅ ወልዳ ብትፈታም ተስፋ አልቆረጠችም። ቁመኗን ተጠቅማ በፎቶ ሞዴሊንግ፣ በመጨረሻም በሂውስተን ዝነኛ በነበረ ክለብ ውስጥ በጭፈራ ስራ ህይወቷን መምራት ጀመረች። ውበቷና አይናፋር ያልሆነው ድፍረቷ የብዙዎችን ቀልብ ይስብ ነበር። የምትፈልገውን ዝናና የተሻለ ህይወት ፍለጋ ላይ ነበረች። በሌላኛው የሀብት ጫፍ ደግሞ ጄ. ሃዋርድ ማርሻል ደግማዊ ነበሩ። በዘይት ኢንዱስትሪ ውስጥ ስማቸው የገነነ በቢሊዮን ዶላር የሚቆጠር ሀብት ያካበቱ የህግ ምሁር የሆኑ ግዙፍ ሰው ነበሩ። በወቅቱ በሰማንያዎቹ የእድሜ ክልል መጨረሻ የነበሩት እኚህ ቢሊዮነር ሁለት ጊዜ አግብተው የፈቱ ልጆችም የነበራቸው ነበሩ። ነገር ግን በእርጅና ዘመናቸው ከቀድሞ ሚስታቸው ሞት በኋላ ብቸኝነት ይሰማቸው እንደነበር ይነገራል። በ1991 ዓ ም በዚያ የሂውስተን ክለብ ውስጥ የአና ኒኮልና የቢሊዮነሩ ማርሻል መንገዶች ተገናኙ። ማርሻል በእድሜያቸው የልጅ ልጃቸው ልትሆን በምትችል ወጣት ውበት ተመሰጡ። አና ደግሞ ያላሰበችው የሀብትና የቅንጦት በር የተከፈተላት መሰላት። ሰውየው ስጦታዎችን ያዥጎደጉዱላት ጀመር፤ መኪና፣ ጌጣጌጥ፣ ገንዘብ ወዘተ። ከሶስት ዓመት ትውውቅ በኋላ የ63 ዓመት ልዩነትን ችላ ብለው በ1994 ዓ ም ተጋቡ። ዓለም ዳግም ተናወጠች። ትችቱ ከየአቅጣጫው ምንጣ ጎልድ ዲገር ወይም ወርቅ ፈላጊ የሚለው ስም ተለጠፈባት። ማርሻልም የቀረውን ዘመኑን የሚያበላሽ አዛውንት ተባለ። አና ግን ለትችቱ ጆሮ አልሰጠችም። እወደዋለሁ፣ እሱም ይወደኛል፣ እድሜ ቁጥር ብቻ ነው አለች። ማርሻልም በበኩላቸው አና ህይወታቸውን እንዳስደሰተችላቸው ተናገሩ። ግን ይህ ሁሉ የፊት ገጽታ ብቻ ነበር። ትዳራቸው የዘለቀው ለ14 ወራት ብቻ ነበር። በዚህ ወራት አና ዝናዋን የበለጠ ገነባች። የማርሻል ጤንነት ግን በፍጥነት እያሽቆለቆለ መጣ። በዊልቸር የሚንቀሳቀሱት ማርሻል ከአና ውጪ ብዙም ሰው አያገኙም ነበር ይባላል። አና ትንከባከባቸው ነበር። አዎ፣ ግን በምን ያህል ቅንነት? የህክምና ባለሙያዎች፣ የቅርብ ሰዎች ጥያቄ ያነሱ ነበር። ብዙዎች እንደሚያስቡት አና ማርሻልን ለገንዘብ ብቻ ነበር የምትንከባከበው? ወይስ ማርሻል ራሳቸውን ሌሎች ሰዎች እንዳይቀርቧቸው አድርገው ነበር? ጄ. ሃዋርድ ማርሻል ነሐሴ 1995 ዓ.ም በዘጠና ዓመታቸው አረፉ። እናም የኑዛዜያቸው ወረቀት ሲከፈት ሌላ ድንጋጤ ተፈጠረ። ቢሊየነሩ አብዛኛውን የአንድ ነጥብ ስድስት ቢሊዮን ዶላር ሀብታቸውን ለልጃቸው ለኢፒርስ ማርሻል ነበር ያወረሱት ለአና ኒኮል ስሚዝ ምንም አልተውላትም ነበር ለአመታት በሚሊዮን ዶላር የሚቆጠር ስጦታ ሲያሽጎደጉድላት የነበረው ሰው በኑዛዜው ለስሟን እንኳን አለማንሳቱ ብዙዎችን አስገረመ አናም ዝም አላለችም። ማርሻል በህይወት እያሉ የሀብቱን ግማሽ እንደሚሰጣት ቃል ገብቶልኝ ነበር በማለት ፍርድ ቤት ገባች። ይህ የውርስ ጦርነት ከአስር ዓመታት በላይ ዘለቀ። በአሜሪካ ታሪክ ውስጥ ከተደረጉ እጅግ አወዛጋቢ የፍርድ ቤት ክርክሮች አንዱ ሆነ። እዚህ ጋር ነው ትልቁ ጥያቄ የሚነሳው። የአና ጥያቄ የገንዘብ ብቻ ነበር ወይስ ማርሻል በልጃቸው ግፊት ኑዛዛቸውን እንዲቀይሩ ተገደው ነበር? ማርሻል ለአና የነበራቸው ስሜት ምን ያህል እውነተኛ ነበር? ፍርድ ቤቱ እነዚህ ጥያቄዎች ለመመለስ ሞከረ። የቴክሳስ ፍርድ ቤት ለአና 474 ሚሊዮን ዶላር ቢፈርድላትም የፌዴራል ፍርድ ቤቶች ውሳኔውን ደጋግሞ ሻሩት። ጉዳዩ እስከ አሜሪካ ጠቅላይ ፍርድ ቤት ደርሶ ነበር። ይህ የፍርድ ቤት ጦርነት እየተካሄደ ባለበት ወቅት የአና የግል ህይወት ከቁጥጥር ውጭ ሆነ። እንደ አውሮፓውያን አቆጣጠር በ2006 ገና 20 ዓመቱ የነበረው ልጇ ዳንኤል አዲስ የተወለደች ህይወቱን ሊጠይቅ በባሃማስ በሄደበት ሆስፒታል ክፍል ውስጥ በድንገት ህይወቱ አለፈ። ይህ ለአና የሞት ሞት ነበር። ከቁጥጥር ውጭ የሆነ ሀዘን ውስጥ ገባች። ጥቂት ቀደም ብላ የወለደች ሴት ልጅ አባት ማን እንደሆነ ሌላ ውዝግብ ተነሳ። ብዙ ወንዶች አባት ነን ብለው ቢቀርቡም በመጨረሻ የዴኒ ምርመራ እሳቸው አባት እንዳልሆኑ ተረጋገጠ። አና በአንድ ጊዜ ልጅ ሞት፣ የአባትነት ክርክርና የውርስ ጦርነት ውስጥ ተዘፈቀች። የውርስ ጦርነቱ አሁንም እልባት ሳያገኝ አና ኒኮል ስሚዝ የካቲት 2007 ዓ ም በፍሎሪዳ ሆቴል ውስጥ በድንገት ህይወቷ አለፈ። የሞቷ መንስኤ በሐኪም የታዘዘ መድኃኒቶችን በአንድ ላይ በመውሰድ እንደሆነ ተገለጸ። ወል ርስ ብሬኪንግ ኒውስ ናው ኦን ፎክስ ኒውስ ቻነል ፎክስ ኒውስ ሃዝ ጀስት ኮንፈርምድ ዛት አና ኒኮል ስሚዝ ሀዝ ዳይድ። ገና የ39 ዓመት ወጣት ነበረች። ያሁሉ ዝና፣ ያሁሉ ውዝግብ፣ ያሁሉ ትግል በአሳዛኝና በድንገት ሞት ተቋጫ። የውርስ ጉዳዩም እልባት ሳያገኝ ተዘጋ። እናም ወደ መጀመሪያው ጥያቄ ስንመለስ የአና ኒኮል ስሚዝ እና የጄ ሃዋርድ ማርሻል ግንኙነት ምን ነበር? ፍቅር፣ ገንዘብ፣ ዝና ወይስ የብቸኝነት ማምለጫ? ምናልባት መልሱ ከነዚህ ሁሉ የተደበላለቀ እጅግ ውስብስብና ለማወቅ የሚያዳግት ነገር ሊሆን ይችላል። ምናልባት አና በመጀመሪያ ላይ በገንዘቡ ተስፋ በኋላ ግን ሌላ አይነት የስሜት አድሮባል ሊሆን ይችላል። ምናልባትም ማርሻል በውበቷ ብቻ ሳይሆን ባልጠበቁት መንገድ ከእሷ ጋር መነጋገር ያስደስታቸው ይሆን ይችላል። ልጃቸው ኢፒርስ ማርሻልስ የአባቱን ሀብት ብቻ ነበር ሲከላከል የነበረው፣ ወይስ የአባቱ ክብር እንዳይነካ ነበር እስካሁን ዝም ያለው? ታሪኩ ግን ብዙ ያስተምራል፤ ስለ ገንዘብ ኃይል፣ ስለ ዝና ዋጋ፣ ስለ ፍቅር ውስብስብነት፣ ስለ ሕይወት አጭርና ያልተጠበቀ መንገድ።